በጠቅላይ ሚኒስትሩ አንደበት በያዝነው ሳምንት ስለ ድሬዳዋ የተባለው ነገር እንግዲህ በጣም አስገራሚ ነው። እንደ ድንገትም እንደው በስሜት የተባለው ነገር አይደለም፣ በደንብ ታስቦበት የተባለ ነገር ነው። የታቀደ ነገር አለ፣ ለዛ ጥርጊያ መንገድ እንዲሆን ነው የተነገረው። ይህን አስመልክቶ ያው ለህዝብ አንዳንድ ነገሮችን ማስጨበጥ ስለፈለግኩኝ ነው። ለምን ነገሩ በድሬዳዋ የሚቆም አይደለም። ዋናው ታርጌት፣ ዋናው ኢላማ አዲስ አበባ ናት። ወደዛ መሄድ ነገር ነው። ስለዚህ እንደው ይሄንን ህዝብ ተዘጋጅቶ እንዲጠብቅ እና ለሚመጣውም ችግር በችግሩ ልክ ተመጣጣኝ የሆነ ምላሽ መስጠትም ስለሚያስፈልግ ለዛ ዝግጅት እንዲደረግ እንደው የሚቻል ከሆነ ጥሪም ለማድረግ ነው። በዚህ አጋጣሚ ማለት ነው። በተለይ ድሬዳዋ እና አዲስ አበባ ያለ ህዝብ ይህንም ባንክሮ እንዲያደምጥ ነው የሚማጽ ነው ማለት ነው። የተባለው በዚህ አሁን በስራ ላይ ባለው ህገ መንግስት ድሬዳዋ የኦሮሚያ አካል መሆኑን ይገልጻል የሚል ነገር ነው። ይሄ ብዙ ጣጣ የሚያስፈልገው ነገር አይደለም። ፈጽሞ ሀሰት ነው። ይሄን ህገ መንግስቱ መመልከት ይቻላል። እንግዲህ ህገ መንግስት ማለትም አይገባኝም። ቅድም የፓርላማ ተብዬ እንደተባለው ሁሉ ይሄም ህገ መንግስት ሳይሆን ህገ መንግስት ተብዬ ነው ያለው ግን እዚህም አሁን እንደገና ደግሞ ሌላ ሰፋ ያለ ነገር ውስጥ መግባት አልፈልግም። ዞሮ ዞሮ ይሄ ሕገ መንግስት የምጠቅሰው ግልጽ መሆን ያለበት እንደው በራሱ ዋጋ ስላለው ነገ ተነገ ወዲያ ለዚች ሀገር የሚጠቅም ይሆናል በሚል ተስፋ ሳይሆን ቢተገበር እንኳን ማለት ነው አገዛዙ ከሰማይ እንደወረደ ሰነድ ነው ብሎ የሚመጻድቅበት ስለሆነ ነው። በሱ ነው መመራው፣ በሱ ነው ሁሉን ነገር የምፈጽመው ስለሚል ነው። ስለዚህ በራሱ መለኪያ እንኳን የተባለው ነገር ትክክል አለመሆኑን ለመጠቆም ብቻ ነው እንጂ ኢትዮጵያ ሕገ መንግስት የላትም። ላለፉት ሰላሳ ዓመታት ህወሀት ስልጣን ከያያዘ ጊዜ አንስቶ በዘፈቀደ በገዥው ፓርቲ ዘፈቀደ የምትተዳደር ሀገር ናት። ህገ መንግስት ተብዬ ግን አለ። በመጀመሪያ ነገር ህገ መንግስቱ የህገ መንግስቱ መንፈስ ለመላ ኢትዮጵያውያን ግልጽ መሆን ያለበት በመንፈስ ደረጃ የህገ መንግስቱ መንፈስ ከቀድሞ ሶቪየት ህብረት እና ከቀድሞ ዩጎዝላቪያ የተቀዳ ነው። እንግዲህ እነዚህ ሁለት ሀገራት የቀድሞ ሀገራት ህገ መንግስት መንፈስ ከሌላው ዓለም ከምናውቀው በጣም የተለየ ነበረ። በሁለቱ ሀገራት ብቻ ነው ያ መንፈስ የነበረው። በሌሎች ሀገራት ለህገ መንግስት መሰረታዊ መንፈስ ሆኖ የሚያገለግለው ያው ህገ መንግስት የሚወጣበት ሀገር አለ፣ የሀገሪቱን ሉዓላዊነት ተቀብሎ በዛ ብቻ ሀገር ውስጥ የተረጋጋም ስርአት ፍትሃዊ የሆነ ስርዓት የማቆም አላማ ነው የሚኖረው። የሶቪየት ህብረትና ዩጎዝላቪያ ግን ከዛ በተቃራኒ ነው። ሁለቱም ጋር ህገ መንግስት ሲወጣ አላማው በአንድ ሀገር ውስጥ ስርዓት የማቆም ሳይሆን የተለያዩ ሀገራትን ወደ አንድ ሀገር የማምጣት አላማ የነበረው ህገ መንግስት ነው። ይሄ ማለት ምንድን ነው? አሁን የሶቪየት ህብረት እንደምሳሌ ብንመስደው አስራ አምስት ሀገራት አሉ ነው መነሻው። አስራ አምስት የተለያዩ ሀገራት አሉ። ከነዚ መካከል ሩሲያ አንዷነች። ነች ዩክሬን አንዷ ነች። ቤላሩስ፣ ሞልዶቪያ፣ ካዛክስታን፣ ተክሚስታን እያለ ይቀጥላል። እነዚህ የተለያዩ ሀገራትን በኮሚኒዝም ጥላ ስር ወደ አንድ ሀገር እናመጣለን ነው የህገ መንግስቱ መንፈስ። ስለዚህ ለእያንዳንዱ የሁሉንም ሀገራት የተለያዩ ፍላጎቶች የሚያስተናግድ ህገ መንግስት እናወጣለን እና ለሉዓላዊነትም የተሰጠው ለሶቪየት ህብረት ሳይሆን ለሀገሪቷ ሳይሆን ለሪፐብሊኮቹ ነው፣ ለክልሎች በእኛ አሁን ክልሎች የምንላቸው ማለት ነው። በዩጎዝላቪያም ተመሳሳይ ነገር ነበር። ዩጎዝላቭ የምትባል ሀገር አልነበረችም። ዩጎዝላቭ የምትባል ሀገር መፍጠር አለብን። በኮሚኒዝም ጥላ ስር እነ ይቺን የጋራ ሀገር የሚፈጥሩት ሰርብ የሚባል ሀገር፣ ኮት የሚባል ሀገር፣ ቦዝኒያ የሚባል ሀገር አለ ነው መንፈሱ። ይሄ ነው እና ይህንን መንፈስ ነው ውሃቶች ወደ ኢትዮጵያ ያመጡት ማለት ነው። ኢትዮጵያ የምትባል ሀገር የለችም ሆኖም ግን ኢትዮጵያ ውስጥ ኢትዮጵያ የምትባለው አጼ ግዛት ውስጥ እነሱ እንደሚሉት ኤምፓየር ውስጥ አማራ የሚባል ሀገር፣ ትግራይ የሚባል ሀገር፣ ኦሮሚያ የሚባል ሀገር፣ አፋር የሚባል ሶማሌ የሚባል ሀገር አለ። እነሱን ወደ ሀገርነት ለመሰብሰብ በአንድ ሀገር ውስጥ እንዲኖሩ ህገ መንግስት እናውጣ በሚል ነው እንግዲህ። ይሄ የህገ መንግስቱ መንፈስ ይሄ ነው እንግዲህ በዚህ እሳቤ ይህን እሳቤ ነው ማስተካከል አይቻልም። ህገ መንግስቱ ሊስተካከል አይችልም። በአሜንድመንት ማለት በማሻሻል እናስተካክለው፣ ህገ መንግስት አይደለም እሳቤ ምንጩ ላይ ነው ችግሩ። ስለዚህ ወደ ምንጩ ነው መሄድ አለብን። ምንጩ ደግሞ አሁን ያለፉት ናቸው፣ በስልጣን ላሉ ሰዎች አይደሉም፣ በህዝብ ያልተወከሉ ነበሩ። ስለዚህ በትክክል ኢትዮጵያ የሀገር እውቅና ሰጥቶ የሚወጣ ህገ መንግስት ያስፈልጋል፣ የሚባለው ከዚህ አኳያ ነው እና ከዚህ በዚህ ሳቢያ ህገ መንግስቱን አጣቅሼ ይሄ ህገ መንግስት እንደዚህ ይላል እንደዚህ አይደለም የሚል ክርክር ለማንሳት አይደለም። ህገ መንግስቱ ለኢትዮጵያ ለኢትዮጵያ እንኳን እንደ ሀገር እውቅና ማይሰጥ ህገ መንግስት ነው እና በኢትዮጵያ ውስጥ ላለ ጉዳይም እንደ ማጣቀሻ ልም ቆጥሮ የሚገባ አይደለም። ሆኖም ግን ያው አገዛዙ ከሰማይ እንደወረደ ቃል የሚምልበትና የሚገዘትበት ሰነድ እንደመሆኑ መጠን ለይስሙላ በራሱ መለኪያ በራሱ መስፈርት ምን ይላል የሚለውን ለማየት ነው ድሬዳዋን ብንመለከትና ይህ ህገ መንግስት ተብዬው ድሬዳዋ የኦሮሚያ ናት የሚል ምንም ነገር አንዲትም አረፍት ነገር አንዲትም ቃል የለውም ይሄ ግልጽ መሆን አለበት ጥያቄው ታዲያ ምንድን ነው ታዲያ ለምንድን ነው ይህም ማለት ያስፈልጋቸው የሚል አላማና ግብ ስላለው እዚህ ላይ ነው ህዝብ በተለይ ድሬዳዋና የአዲስ አበባ ህዝብ አጽንኦት ሰጥቶ ሊያደምጥ ይገባል የምለው። የተፈለገው ታርጌት የሆነው የኦሮሞ ወጣት ነው። ምንድነው አገዛዙ ያው በሀገሪቱ ውስጥ እንደምናውቀው በተለያዩ ቦታዎች በጦርነት በጦርነቶች ጦርነት ሳይሆን ጦርነቶች ተጠምዷል። ወደ ሰራዊቱ የሚቀላቀል ወጣት ጠፍቷል። ታፍሶም ሰራዊቱን የተቀላቀለው ወጣት የመዋጋት ሞራል የለውም። ይህ የሆነበት ዋነኛው ምክንያት፣ ምክንያት ስለሌለው ነው። ምክንያት የለውም። ሥርዓቱ ይህ ነው ብሎ አሳማኝ የሆነ ምክንያት ለሰራዊቱ ሊሰጠው አልቻለም። ልቡን ማስታጠቅ አልቻለም። ክላሽ ያስታጥቆታል፣ ግን ልቡን ማስታጠቅ አልቻለም። ልቡን ማስታጠቅ የሚችለው ፍትሐዊ ዓላማ ሲኖረው ነው። ስለዚህ ፍትሐዊ ዓላማ በሌለበት ሁኔታ ጦርነቶችን እየተሸነፈ እየተዳከመ ስለሆነ እንዴት ነው ከዚህ አጣብቅኝ መወጣው የሚል ጭንቀት ውስጥ ነው ያለው እና አሁን እንደ አማራጭ የተፈለገው የኦሮሞ ህዝብን በአጠቃላይ በተለይ ደግሞ የኦሮሞ ወጣትን ስሜት መቀስቀስ ነው። እና ለዚህ እንደ እንግዲህ እንደ ማገዶ እንጨት እሳቱን ለማቀጣጠል የተፈለገው በመጀመሪያ አሁን ድሬዳዋን ነው። ድሬዳዋን ወደ ኦሮሚያ ውስጥ በማስገባት ድጋፍ እናገኛለን። የወጣቱን ስሜት እንቀሰቀሳለን ከዛም ወደ ሰራዊቱ አስገብተን ወደ ዘመቻ እንልከዋለን፣ ነው ይሄ ነው አላማው። ግን የድሬዳዋ ጉዳይ ብቻ ደግሞ የኦሮሞን ህዝብ በሚፈለገው ልክ የኦሮሞን ወጣት በሚፈለገው ልክ መቀስቀስ ስለማይቻል በሁለተኛነት የተቀመጠችው አዲስ አበባ አለች። ዋናው ታርጌት አሁን አዲስ አበባ ነች። ይሄ ጉዳይ ድሬዳዋ ላይ ጀመረ እንጂ ድሬዳዋ ላይ ሚቀር አይደለ፣ ወደ አዲስ አበባ የሚዛምት ነው፣ ወደ አዲስ አበባ የሚሄድ ነው። ስለዚህ የአዲስ አበባ ህዝብ ዛሬ በድሬዳዋ እየተደረገ ያለውን ነገር እና እየተባለ ያለውን ነገር ነግ በኔ ብሎ መከታተል አለበት። ወደ እሱ እየመጣ ይሄ፣ ነው ቁልፉ ነጥብ ለማለት ነው። መጨረሻ ላይ ይሄ ነገር ይሰራል እያልኩኝ አይደለም። የተወሰነ ጊዜ የስርአቱን ዕድሜ በዚህ መንገድ ለማራዘም ይቻል ይሆናል፣ ግን ዘላቂ መፍትሄ አይደለም ዘላቂ መፍትሄ ለመሆኑ ግልጽ ሊሆን ይገባል ከዛም ባሻገር ለድሬዳዋም ህዝብ ለአዲስ አበባም ህዝብ የማስተላልፈው መልእክት አለኝ ይህንን ነገር እጅና እግርን አጣጥፎ ቁጭ ብሎ መቀበል አይገባም በተለይ አዲስ አበባ ህዝብ በሁለት ሺ አስራ ሰባት በጣም መጠነ ሰፊ የሆነ እንግልት ነው የደረሰበት በዚህ ሳቢያ በስርአቱ ላይ ምንም አይነት ምንም አይነት የደረሰ ችግር የለም። ትርጉም እዚህ ግባ የሚባል ተቃውሞም አልቀረብበትም። በተለይ ደግሞ ባልደራስ ከተዳከመ በኋላ ማለት ነው። እና አሁን አዲስ አበባ ህዝብ ላይ የፈለግኩትን አደርጋለሁ የሚል ትምክህት ውስጥ ድምዳሜ ላይ ደርሷል ስርዓቱ። እና ከዚህ እሳቤ ማወጣ እንዲወጣ ማድረግ ያስፈልጋል። መደራጀት ያስፈልጋል። መታገል ያስፈልጋል ለማለት ነው። አለዛ ይሄ ችግር ዞሮ ዞሮ ያው 2017 ላይ በተካሄደበት መንገድ የሚካሄድ ከሆነ እያንዳንዱን ቤት አንኳክቶ መምጣት መምጣቱ አይቀርም። እያንዳንዱን ቤት ነው የሚያንኳኳ። ጎና ይሄ ችግር እዛ ላይ የሚቆም አይደለም። አሁን ድሬዷን የኦሮሚያ አካል በማድረግ አዲስ አበባን የኦሮሚያ አካል በማድረግ የሚቆምም አይደለም። እያንዳንዱን ቤት የሚያንኳኳ ችግር ነው። ሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። እያንዳንዱን ቤት እስከሚያንኳኳ እስከሚያንኳኳ አይደለም ችግሩ መጠበቅ ያለበት ከወዲሁ መከላከል ያለብን በዚህ ልክ ሁለቱም ህዝብ ይህንን ጉዳይ በአንክሮ